በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ እግዚአብሔር። ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ። ከእግዚአብሔር ከአምላካችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። በዛሬው ትምህርታችን ላይ ስለ ጾታዊ ግንኙነት የምንማር ይሆናል። ከትዳር በፊት ስለሚኖረን ሊኖረንም ስለሚገባን የጾታዊ ግንኙነት አቋማችን፣ እንዴትስ በቅድስናና ከእግዚአብሔር ጋር ባለ ንጽሕና መንገድ ልንይዘው ልንጠብቀው ይገባናል የሚለውን ትምህርት ለማንሳት እግዚአብሔር መልካም ፍቃዱን ከኛ ጋር ያድርግልን። እግዚአብሔር አምላካችን ያስተምረን ዘንድ መጎ ፍቃዱ ይሁን። ወደ ትምህርታችን እናልፋለን። በመጽሐፍ ቅዱሳችን ውስጥ ከምናገኛቸው የድል ታሪኮች መካከል የቅዱስ ዳዊትን ታሪኮች እንዲሁ እናገኛለን። ለድል ለታላቅ ክብርና ምስጋና ለአሸናፊነት የመዝሙረኛውን የዳዊት መዝሙሮች እንዘምራለን፣ እንጸልያለን። በጸሎት ህይወቱ የምናውቀው ይህንን አባት የእሱን መዝሙር በመጽሐፍ ቅዱሳችን ይዘን በመቶ ሃምሳ ምዕራፍ ተከፋፍሎ ለየቀኑ በሚደርስ የመዝሙረ ዳዊት ንባብና የጸሎት ጊዜ ውስጥ አካፍለን ጸሎት እናደርጋለን። ቅዱስ ዳዊት ከህይወቱ ከሚያስተምረን ከኃይልና ከድል ህይወቱ በላይ ደግሞ የሚያስተምረን የንስሐና የመመለስ ህይወት እንዳለው እናውቃለን። መጽሐፍ ቅዱስ እንደሚያስረዳን ይህ ሰው እንደ ልቤ የተባለ በእግዚአብሔር ልበ አምላክ ተብሎ የተጠራ ትልቅ አባት ነውና፣ ይህም አባት ከውድቀቱ የሚያስተምረን ታሪክ ይኖረዋል። መጽሐፍ ቅዱስ በታማኝነት የቅዱሳንን ታሪክ ሲጽፍ ድካምና ብርታታቸውን በሚዛን እንዳስቀመጠልን እናምናለን፣ እናውቃለን። ስለዚህ በዛሬው ቀን በመጽሐፈ ሳሙኤል ካልዕ በምዕራፍ 11ና 12 ላይ ያለውን ቅዱሱ ዳዊት ከቤርሳቤ ጋር የነበረውን የፍቅር ግንኙነትን አንስተን ከዚህ ውስጥ የሚረባንን የሚጠቅመንን እንማራለን። በመጽሐፈ ሳሙኤል ካልዕ ምዕራፍ 11 እና 12 ላይ ተጠቅልሎ እንደምናገኘው ቅዱሱ ዳዊት በጸሎት ስፍራ መቆም በሚገባው ጊዜ ቅዱሱ ዳዊት ለጦርነት እስራኤላውያንን ወታደሮቹን ወደ ጦር ሜዳ ከላከበት ጊዜ አንስቶ ኢዮአብ የሚባለውን ታላቁን የጦሩን መሪ በዛ አድርጎ እየተዋጋለት ሳለ እርሱ ግን በሰርክ ሰዓት በሰገነት ላይ መገኘቱን እናያለን። ይህ ተዋጊ ንጉስ በቤተ መንግስት በ11 ሰዓት በመቆሙ ምክንያት ያጋጠመው ነገር ምንድን ነው ስንል አንዲት ውብ የነበረችን ሴት ይመለከታል። ያችን ሴት ወደ ቤቱ ይጠራታል። በልፍኙም አስገብቶ የኦሪዮ የሚባል የእሱ ወታደር ሚስት እንደሆነች ቢያውቅም ከእሷ ጋር ግንኙነትን ያደርግና እሷም ትጸንሳለች። የጸነሰችውን ልጅ ወሬ በሰማ ጊዜ ዳዊት የተላከለትን መልእክት ሰምቶ ኦሪዮንን ይጠራል። ስለ ጦርነቱና ዮአብም እንዴት ጦሩን ይመራ እንደነበር ከጠየቀው በኋላ ከሚስቱ ጋር እንዲተኛ ወደ ቤቱም እንዲገባ ግድ ይለዋል። ኦሪዮ ግን የእግዚአብሔርን ታቦት እስራኤላውያንም በጦር ሜዳ ትቼ እኔ ከሚስቴ ጋር አልተኛም፣ ወደ ቤትም ብገባ፣ በድንኳኔም ብገባ ምግብ ነው የምበላው። ይህንን አላደርግም፣ ይልቅስ በቤተ መንግስት ደጃፍተኛለሁ ብሎ ከባሮቹ ጋር በምንጣፍ ላይ እንደተኛ በመጽሐፍ ቅዱስ ታሪካችን ውስጥ እናገኛለን። ነገር ግን ኦሪዮ ወደ ድንኳኑ ባለመግባት ደግሞ ከቤርሳቤ ጋር ላለመተኛ በመወሰኑ ንጉሱ ዳዊት ደብዳቤን ሰጥቶ ወደ ጦርነቱ ሜዳ ይልከዋል። ደብዳቤውም የሚለው ምንድን ነው? ኦሪዮ በጦርነት ግለት ከፊት ከቆመ በኋላ ጦርነት በጋለ ጊዜ፣ ጠላትም ውጊያውን ባጠናከረ ጊዜ ኦሪዮን ከፊት አድርጋችሁ እናንተ ከኋላ ሽሹ የሚል መልእክት ለኢዮአብ ይደርሰዋል። ኢዮአብም የተመሸጉ ከተሞችን በሚያፈርስበት ጊዜ ከላይ በፍላጻዎች ሲወረውሩባቸው ኦሪዮንን ከፊት አድርገው ወደኋላ እንዲሸሹ ያደርጋል። ኦሪዮንም ይሞታል። ኦሪዮን ከሞተ በኋላ ዜናውን አምጥተው ለንጉሱ ዳዊት ሲነግሩት፣ ዳዊትም ኦሪዮ እንደሞተ ሲያውቅ የሰራው ስራ የሰራው ኃጢአት እንደተከደነ ይረዳል። ቤርሳቤንም ወደ ቤቱ አምጥቶ ወደ ቤተመንግስት አምጥቶ ያኖራታል። በዚህ ታሪክ ውስጥ የምንረዳው ንጉሱ ዳዊት የሰራውን ኃጢአት የሰራውን በደል በሙሉ እንደከደነና እንደጨረሰ ነው። በዚህ ታሪክ ውስጥ ቤርሳቤ ጸንሳ ስትወልድ የዳዊት ልጅ ነው ብለው ሊከሱትና ሊናገሩት የሚችሉ ሰዎች እንደማይኖር እናውቃለን። ኦሪዮም ከቤርሳቤ ጋር ተኝቶ ከመሞቱ አንድ ቀን አስቀድሞ የተጸነሰ ልጅ ነው ተብሎ ታሪኩ እንዲከደን ንጉሱ ዳዊት እንዴት እንዳደረገ እናያለን። በዚህ ጊዜ ነው ንጉሱ ዳዊት ሲጨርስ ከድኝ አለው ብሎ ሲያበቃ፣ እግዚአብሔር ደግሞ ታሪኩን ገልጦ በነቢየ እግዚአብሔር በናታን በኩል መልእክት ወደ ዳዊት ያመጣው እና ያ ነቢይ ወደ ዳዊት ቀርቦ እንዲህ ይለዋል። በአንተ በምትገዛው ሀገር በአንዱ ከተማ ባለጸጋ የነበረና ድሃ የነበረ ሰው ይኖራሉ። ባለጸጋው በጣም ብዙ ከብቶችና ላሞች፣ በጎች ነበሩት። ድሃው ግን እንደ ልጆቹ ጭምር የሚያያት አንድ ትንሽዬ በግ ነበረችው። ባለጠጋው እንግዶች ይመጡለታል። እንግዶቹን ለማስተናገድ ሲል የራሶቹን ከብቶች ከማድረድ ይልቅ ለራሱ ሳስቶ የዛን የምስኪን ድሃ ትንሿን በግ ወስዶ ያርዳል፣ ያበላል ብሎ ነገረው። እና ዳዊትም ይህን በሰማ ጊዜ በቁጣ ተሞልቶ ይህንን ያደረገ ሰው ሞት ይገባዋል ይላል። ይህንን ሲል ነቢየ እግዚአብሔር ናታን መልሶ ለዳዊት እንኪያስ ንጉሶ አንተ ያ ሰውነ የኦሮን ሚስት በመውሰድህ እግዚአብሔር ቁጣው በአንተና በቤት ላይ ነው፣ ሰይፍም ከቤት አይጠፋም ብሎ ይነግረዋል። ታሪኩ በወል ወይም በጠቅላላ ይህንን ይመስላል። በዋናነት ከዚህ ታሪክ ልንወስዶ የሚገባን ነገር ዳዊት መቼ ነው ያጠፋው? መቼ ነው የተሳሳተው ስንል ዳዊት ትልቁ ጥፋቱ የሚጀምረው ነቢይ እግዚአብሔር ናታን መጥቶ ሲነግረው አስቀድሞ ከመናገሩ አይደለም። ኦሪዮንንም ከማስገደሉ አይደለም። ትልቁ ጥፋት የሚጀምረው አሁንም ከባለትዳር ሴት ጋር መተኛቱ አይደለም። ትልቁ ጥፋት የሚጀምረው ዳዊት ከተፈጠረበት ዓላማ ማለትም እስራኤልን ሊጠብቅና ሊዋጋላት ከተሾመበት የንግስና ዓላማ አንጻር በሰርክ ሰዓት በፀደይ ወራት በቤተ መንግስት ላይ መቆየቱ ነው። ይህ ንጉስ ጦረኛ እንደሆነ ሁላችንም እናውቃለን። ይህ ንጉስ በእግዚአብሔር ኃይል ብዙ ሰራዊቶችን እንዳሸነፈ እናውቃለን። ነገር ግን ንጉሱ ዳዊት ጦርነት በነበረበት ሰዓት፣ እስራኤልን ሊጠብቅ በሚገባበት ሰዓት በቤተ መንግስቱ እንደቆየ እንመለከታለን። የቤተ ክርስቲያን ሊቃውንት የበለጠ ሲያስረዱን በሰርክ ሰዓት ይሉናል። ሰርክ ማለት ጸሎት የሚደርስበት ሰዓት እንደመሆኑ የሰርክ መሥዋዕት በሚቀርብበት በቤተ መቅደስ ውስጥ ምስጋና በሚደረግበት ሰዓት ዳዊት ተላልፎ ወደ ተሰጠበት ኃጢአት ማለትም እሱ አይቶ ወደ ተመኘበት ኃጢአት ያቆመው የተገኘበት ቦታ ነው። ክርስቲያነትና ወንድሞቼ እንድናስተውል የሚገባን አንድ እውነት ምንድን ነው? መገኘት በሌለብን ቦታ ስንኖር ኃጢአት ቀስ እያለች በሂደት የገዘፈን ኃጢአት እየወለደች እንደምትሄድ እና መጨረሻዋ ደግሞ ሞት ወይም ጥፋት እንደሆነ ነው። ንጉሱ ዳዊት ትልቅ ስህተት የሰራው እንደተነጋገር ነው። መቆም ባልነበረበት ቦታ መቆም ባልነበረበት ጊዜ በመገኘቱ ነው። ስንቶቻችንን መቆም በሌለብን ቦታዎች ቆም ነው መገኘት በሌለብን ቦታ የተገኘ ነው። እኛ ስንቶቻችንን ስልኮቻችን ላይ የተላላክናቸው የጽሑፍ መልእክቶቻችን ከእነሱ ነው ኃጢአቶቻችን የሚመነጩት። ኃጢአታችን ትልቅ ሆና ግዘፍ ነስታ ደግሞ በተግባር የምትገለጥ ከመሆኗ በፊት በልባችን የታሰበች በአንደበታችን ደግሞ ቃል ወጥቶ የተነገረች ናት። ስለዚህ ኃጢአታችንን ማሸነፍ ከፈለግን የምናደርገው ትልቁ ነገር ዳዊትን ወስደን በጦር ሜዳ ላይ እንደምናቆመው እስራኤልን እንዲጠብቅ በተሰማራበት በጦርነት ሜዳ ላይ ብናስቀምጠው ይህንን ኃጢአት እንደማይሰራ እርግጥ ነው በተለየ መንገድ ይህንን ኃጢአት እንኳን ቢያደርግ አንድ ይህንን ከቤርሳቤና ከኦሪዮ ጋር የተገናኘውን ኃጢአት ላለመስራት ምንጩን ማድረቅ የምንችለው ንጉሱን ዳዊት ከቤተ መንግስት በሰርክ ሰዓት ከቆመበት የሰገነት ስፍራ አውጥተን በጦርነት ሜዳ ላይ ስናቆመው። ስለዚህ እግሮቻችን ሊቆሙ በተገባቸው ቦታ ላይ ስንቆም ኃጢአትን እንዲሁ ከምንጫ እያደረቅናት እናጠፋታለን። ኃጢአትን የምናሸንፍበት ብቸኛ አቅማችን ኃጢአታችንን በማስራብ ነው። ምን ማለት ነው ስንል፣ ኃጢአታችን በእኛ ላይ እየተመገበ የሚኖረው ጊዜ፣ ቦታ፣ አቅም አለ፣ ፍቃድ አለ። ኃጢአት የምናሸንፈው ኃጢአቱ የሚፈልገው ነገር ባለማድረግ ነው። ቀጥታ ከኃጢአቱ ጋር ባለ ትግል ሳይሆን ዓይናችን ሌላ ሰው እንዳይመኝ ዓይናችንን አውጥተን ልንጥለው በታዘዝነው በጌታችን ትእዛዝ መሰረት እንድንከለከል መጽሐፍ ቅዱስ ወንጌል የሚያስተምረን አይናችን የጥፋት መንገዳችን ከሆነ አይናችንን ወደማናይበት ወይም የአይናችንን ኃጢአት ማመንጫነት ወይም ደግሞ ለኃጢአት ገንዘብ መሆን የማይገኝበት ቦታና አካል ላይ ተገኝ ወይም እዛ ቦታ ኑር ማለት ነው። በመጽሐፍ ይህንን የበለጠ ለማጠናከር በወንጌል ላይ ምን የሚል ቃል እናገኛለን? አይን ብታሰናክል አይንህን አውጣት አንድ አይንህ ጎሎ በመንግሥተ ሰማያት ብትኖር ይሻልሃል ይልቅስ በሲኦል በሙሉ አካል ከምትገባ ብሎ ያስረዳናል። ይህ ማለት ቃል በቃል አይናችን ሲመለከት ቀኝ አይናችንን አውጥተው ስለመጣል ሳይሆን እየተናገረ ያለው አይናችን ኃጢአት የሚያሰራን ከሆነ ኃጢአትን እናስርበው ማለት ነው። ምን ማለት ነው? ኃጢአት የማይታይበት አናኗርና መንገድ እንስጠው የኑሮ ሁኔታ እናዘጋጅለት ማለት ነው። ይህንን በተግባራዊ ክርስትና መንገድ ስንመለከተው አይኖቻችን በስልኮቻችን በኩል የምናያቸው ነገሮች ነገ ላይ ህይወታችን ላይ የሚያመጡት ተጽዕኖ ቀላል እንዳይመስላችሁ። በህይወታችን የምንሰራቸው ትልልቆቹ ኃጢአቶች ምንጮቻቸው በየዕለቱ የምናደርጋቸው ጥቃቅን ስህተቶች ናቸው። በየቀኑ በዘፈንና በመዝሙር መካከል መንግስተ ሰማያትና ሲሆንን እንመርጣለን። በየቀኑ በየደቂቃው በሶሻል ሚዲያ ወይም ደግሞ በስልኮቻችን ማየት ከማይገቡን ምስሎችና ቪዲዮዎች ደግሞም ተሻግረን በቤተ ክርስቲያን ትምህርት ራስን በማነጽ እንመርጣለን። አይምሮን ከመገንባት መጽሐፍን ከማንበብ መካከል መንግስተ ሰማያትና ሲሆንን እንዲሁ እንመርጣለን። በየቀኑ ስድብ ከመሳደብና ምርቃትን ከመመረቅ በሁለቱም የመንግሥተ ሰማያትና የሲኦልን ምርጫ እናደርጋለን። ስለዚህ ትልቁ የህይወታችን ድካም የሚመሰረተው ትንንሾቹ የህይወታችን የየቀን ውሳኔዎቻችን ላይ ስለሆነ ኃጢአታችንን በማስራብ ደግሞ ተግባራችንን መከልከል እና ራሳችንን መግራት እንችላለን። ንጉሡ ዳዊት ትልቁን ጥፋት ሲያጠፋ እግዚአብሔር መጥቶ የገሰጸበት መንገድ የሌላ ሰው በግ የወሰደበትን ታሪክ ነቢየ እግዚአብሔር ናታን አንስቶ እንደነገረው እናያለን። አንድ የምንሰራው ኃጢአት የምንበድለው ኃጢአት ከኛ አልፎ ከወንድም ከህቶቻችን አልፎ የሚያሳዝነው አምላክ በሰማያት አለን በጎ እንድናደርግለት መልኩን እንድንመስል በአምሳሉና በአርያው የፈጠረንን እግዚአብሔር የምናሳዝነው ተገቢ ባልሆነ የህይወት መንገድ ነው። ክርስቲያኖች ነን ካልን እግዚአብሔርን እናመልካለን እንወደዋለን ካልን አቅም ወደምናገኝበት የህይወት መንገድ ልንዞርና እግዚአብሔር ጋር ያለን ግንኙነት ልናስታርቅ ልናስማማ በትክክለኛው የቅድስና መንገድ ልንኖር ይገባናል። ስለዚህ ከንጉሱ ዳዊት ከዚህ ታሪክ ውስጥ አውጥተን ልንማረው ከተገባን ትልቁ ሁለተኛው ነጥብ የሚሆነው ነገር ምንድን ነው ስንል ዳዊት የተመኘውና የፈለገው የእሱ ያልሆነውንና የሌላ ሰው የሆነውን ነው። እንግዲህ የጾታዊ ግንኙነት ፍላጎት ወይም ደግሞ በውስጣችን ያለ የፍትወት ስሜት በእኛ ሰውነት ላይ የበለጠ አቅምና ኃይል ባገኘ ጊዜ ለትክክለኛነትና ለስህተት የሚኖረን ሚዛን የተዛባ ይሆናል። ለአንድ ነገር ትክክለኝነትና ለአንድ ነገር ስህተት የሚኖረን ሚዛናችን ይናጋል። ኅሊናችንም ዳኝነቱን በትክክለኛ መንገድ አያሳየንም። ባዘነበለ ኅሊና የምንወስነው ውሳኔ በሙሉ ደግሞ ፍጻሜ ሞትና የኃጢአት ውጤት የሆነውን የዘላለምን ቅጣት፣ የዘላለምን ሞት ማግኘት ይሆናል። እንግዲህ አሁንስ የምናስተካክለው ሁለተኛ ነገር ምንድን ነው ስንል ልቦናችን በእግዚአብሔር ቃል ተጠምቆ ሚዛናችን የእግዚአብሔር ቃል የቤተ ክርስቲያን ትምህርት ሆኖ እግዚአብሔር በሕይወታችን እንዲመራልን ራሳችንን ለሱ ሰጥተን እና አስገዝተን የትክክለኝነትና የስህተት መለኪያ መንገዶቻችንን በቃሉ ሚዛንነት ልንፈትሻቸው ይገባል። ንጉሱ ዳዊት ከቤርሳቤ ጋር ግንኙነት ያደረገው የኦሪዮ ሚስት እንደሆነች እያወቀ ነው። ኃጢአትን እንደሆነ እያወቀ ነው። ትክክል እንዳልሆነ እያወቀ ነው። በንግስናው ባለው ኃይልና ደግሞ የትክክለኝነት ሚዛን ሕሊናው የሚዳኝበት ሚዛን ተዛብቶ ውስጡ ያለውን ፍላጎት ለማስደሰትና በአጭር ደቂቃ ውስጥ ለሚፈጸም እርካታ ልቦናው እንዴት እንዳመዘነ እንመለከታለን። ብዙዎቻችን ዋጋ የሚያስከፍሉን ከ10 ከ15 ደቂቃ የማይበልጡ የውስጥ ፍላጎቶቻችን ናቸው። መጽሐፍም ኃጢአትን የሚያደርግ ከሰውነቱ ውጭ ያደርጋል፣ ነገር ግን ዝሙትን የሚያደርግ በሰውነቱ ላይ ያደርጋል፣ በስጋው ላይ ያደርጋል ብሎ መጽሐፍ ያስረዳናል። በዚህ ህይወት ውስጥ ሁላችንም እንደ ወጣቶች ልንግባባበት የምንችለው አንድ ነገር፣ ይህ ነገር የሚገታ የሚቋረጥና ለዘላለም እንዳይሰማን ልናደርገው የምንችል ስሜት እንዳልሆነ ሁላችንም ወንዶች ብንሆን ሴቶች ብንሆን፣ ይሄ ስሜት ይሰማናል። ነገር ግን ይህንን ስሜት እንዴት ነው መቆጣጠር የምንችለው? እንዴት ነው ይህንን ስሜት መግዛት የምንችለው ለሚለው ነገር በመጀመሪያ አስቀድመን አንድ ነገር እናንሳ። አንድ ሰው ከ10 ዓመቱ ከ12 ዓመቱ ጀምሮ የጉርምስና እድሜን ሲጀምር በውስጡ ለፆታዊ ግንኙነት ያለ ፍላጎት የመነሳሳትን ነገር ያስተውላል፣ ይሰማዋል። ይሄንን ደግሞ አንድ ሰው ባገባ ጊዜ፣ ለምሳሌ በዚህ ጊዜ ያለን የጋብቻን የአማካይ እድሜን ብንወስድ ከ25 ዓመት እስከ 30 ዓመት አንድ ወጣት ያገባል፣ አንድ ወጣት እህት ታገባለች ብለን ብንነሳ ከ12 ዓመቱ ከ10 ዓመቱ እስከ 30 ዓመቱ ባለው የሁለት አስርት ዓመታት ክፍተት ውስጥ እግዚአብሔር ምን ሊያስተምረው ፈልጎ ነው ይህንን በተፈጥሮ ያስቀመጠው ብለን ልንጠይቅ ይገባናል። በወጣትነት ዕድሜያችን ማለትም በትዳር ውስጥ እንድናደርገው የተገባን ነገር ከልጅነታችን ጀምሮ እየተሰማን የምናድግበት ምክንያት ምንድን ነው ስንል ይህ ስሜት ልንገዛውና ልንቆጣጠረው ካልቻልን እኛን የመግዛትና መንገዳችንን የመቀየር አቅም ስላለው እግዚአብሔር እኛ እንድንቆጣጠረው ለሁለት አስርተ ዓመታት ሲያሰለጥነን ይኖራል። ስለዚህ ከልጅነታችን ከጉርምስና ዕድሜያችን ጀምሮ ትዳር እስከምንገባበት ጊዜ ድረስ ይህ ስሜት የማይጠፋበት ምክንያት ነገሩን በመቆጣጠር ውስጥ ያለውን የድል የአክሊል ራስን የመግዛትን ሕይወት ከትዳር በኋላ ላለው የሽልማትና የአክሊል ሕይወት ትሩፋት እንዲሆን አንደኛ ደግሞ ትዳር የሚጠበቅበት መንገድ እንዲሆን እግዚአብሔር ማሰቡን ማቀዱን እንመለከታለን። ስለዚህ በእነዚህ አስርት ሁለት አስርት ዓመታት የምንረዳው ነገር ይሄንን ነገር እንዴት መቆጣጠር አለብን የሚለውን ነው። በዚህ ልምምድ ውስጥ ወደ ትዳር ከገባን በኋላ እግዚአብሔር የወደድነውን መኝታውን ቅዱስ የሆነውን ንጹህ የሆነውን ያንን ጾታዊ ግንኙነት ማለትም በቤተ ክርስቲያን ሩካቤ ሥጋ ብለን የምንጠራውን ያንን የተቀደሰን ነገር እንድናደርግ እግዚአብሔር ፍቃዱን ይሰጠናል። አንድ ነገር ኃጢአት የሚሆነው እግዚአብሔር ከፈጠረበት ዓላማና ከፈጠረበት ጊዜ ውጪ ሲደረግ እንደሆነ እንመለከታለን። ይህ ነገር ኃጢአት የሚሆነው እግዚአብሔር ከፈጠረበት ዓላማና ከተፈቀደበት ጊዜ ውጪ ሲደረግ እንደሆነ እናስተውላለን። ነገሩ ሳይገዛን ልንገዛው እንደሚገባን እንረዳል። አጭር የሆኑ ነገሮችን ለማንሳት እንሞክርና ትምህርታችንን እንጠቅልን። እንደነዚህ አይነት ሐሳቦችን ሳናውቃቸው ቀርተን አይደለም፣ ትክክል እንዳልሆኑ እያወቅን ስህተት እንደሆኑ እየተረዳን ነገር ግን በምን መንገድ ልናስተካክላቸው እንደምንችል፣ እንዴት ህይወታችንን ቀስ በቀስ ከነዚ አይነት ህይወት ልናወጣ እንደምንችል በእርግጠኝነት የነዛን ደረጃ በደረጃ የሚካሄድባቸውን መንገዶች አለማስተዋላችን ግን እንደ ድክመት ይወሰድብናል። የመጀመሪያው ነገር ለእግዚአብሔር ያለንን ፍቅር መጨመር ይገባል። ከእግዚአብሔር ጋር ያለን ፍቅር እግዚአብሔር የማይወደውን ነገር የምንጥልበት ጉልበታችን ነው። ለእግዚአብሔር ያለን መውደድ ለሌላ ነገር እግዚአብሔር ለማይወደው ነገር ያለንን ጥላቻ ይጨምረዋል። በጸሎታችን ውስጥ ሁልጊዜ እንዲህ ብለን ልንጸል ይገባናል። እግዚአብሔር ሆይ፣ አንተን የማይወድ እኔን አይውደደኝ ለአንተ የማይገዛ ለእኔ አይገዛልኝ፣ አንተን የማያከብር እኔን አያክብረኝ፣ ለአንተ የማይሆን ለእኔ አይሆነኝ፣ ብለን ልንጸል ይገባናል። በዚህ ውስጥ ለእግዚአብሔር የማይገባ እግዚአብሔር ፊት ሊቆም የማይችል ነገር እኛ ሕይወት ውስጥ መጥቶ መቆሙ ያቆማል ማለት ነው። ራሳችንን ለእግዚአብሔር ፍቃድ ባስገዛን ቁጥር እግዚአብሔር የሚወደው ነገር ብቻ ወደኛ እየቀረበ እግዚአብሔር የማይወደው ኃጢአት፣ ክፉ መሻትና ሰይጣን ከነ ሰራዊቱ ከኛ እየሸሸ ይሄዳል። ስለዚህ የመጀመሪያው ነገር ለእግዚአብሔር ያለንን ፍቅር መጨመርና በእግዚአብሔር ፍቅር ውስጥ መኖር ነው። ሁለተኛው ነገር የእግዚአብሔርን ፍቅር የሚያስጨምረንን የእግዚአብሔርን ቃል ማንበብ፣ የቤተ ክርስቲያንን ትምህርት መማር፣ በክርስትና ሕይወታችን ሱታፊ አምላክ የሚገኝባቸውን በቤተ ክርስቲያን ሄደን መጾም፣ መጸለይ ከዛ ደግሞ ቅዳሴን መካፈል እንዲሁም ምጽዋትን ማድረግ ማለትም በመንፈሳዊ ስራዎች ሰውነታችንን ማስለመድ ይገባናል። ኃጢአትና ምኞቱ ስጋ ስለደከመ የሚቆም አይደለም። አንድ ሰው በቀን ውስጥ አንድ ጊዜ እየበላ ግፋ ቢል በሁለት ቀን ውስጥ አንድ ጊዜ እየበላ ለጾታዊ ግንኙነት ስሜት አይኖረውም። ይህንን በዚህ መንገድ አሸንፏለሁ ቢል ይህ ሰው ተላላ ነው፤ ይህ ሰው ራሱን ያታልላል። ራሱን በመግዛት ማለትም ራስን መግዛት ማለት ታላቅ ለሆነው ለእግዚአብሔር ፍቃድ ራስን ማንበርከክ እንደሆነ ቅዱሱ መጽሐፍ ያስረዳናል። ስለዚህም አንድ ሰው እየበላ እየጠጣ በከተማዊ ኑሮ እንኳን ስራ እየሰራ ራሱን መግዛት የሚችለው ሰውነቱን ባጎሳቆለበት ልክ ሳይሆን የነፍሱን ፍቃድ እያስራበ ለእግዚአብሔር ፍቃድ ራሱን ባስገዛበት ልክ ነው። ይህንን ከምናደርግበት ነገር አንዱ ከሰማይ የወረደውን ፍቅር ወደ ጎን በመግለጥ ነው። ፍቅር ሁልጊዜ ለሰዎች መስጠትን፣ ለሰዎች ማካፈልን፣ ለሰዎች በጎ ማድረግ ላይ ሲያተኩር፣ ፍትወት ግን ከሰዎች መንጠቅ ላይ ያተኩራል። በፍቅርና በፍትወት መካከል ያለውን ልዩነት በግልጽ የምናስቀምጠው እና ውስጣችንንም የምንመለከተው ለመውሰድ ነው? ለመስጠት ነው? አንድን ነገር የፈለግ ነው የሚለውን መረዳት ይገባናል። ስለዚህ የእግዚአብሔርን ፍቅር በመጨመር የእግዚአብሔርን ቃል በማንበብና ወደ እግዚአብሔር ለመቅረብ በመወሰን ይሄንን ፍላጎት መግታትና መቆጣጠር እንችላለን። በሶስተኛነት ደረጃ ደግሞ አካባቢያችን ላይ ያሉትን ሰዎች በሙሉ ማለትም ሰዎችንም፣ ሁኔታዎችንም የምንጠቀማቸውንና በአይኖቻችን የምናያቸውን በጆሯችን የምንሰማቸውን ነገሮች በመግታት በመቆጠብ እነሱ ላይ ጥንቃቄ በማድረግ ነገሮችን ማስተካከልን እንችላለን። አንድ ሰው በዙሪያው የከበባቸውን ሰዎች መምሰሉ፣ በአይኑ የሚያየው፣ በጆሮ የሚሰማው በነፍሱ ላይ የበለጠ ስልጣን እንዳለው የማይዋሽ እውነት ነው። ስለዚህ የምናየውን የምንሰማውንና በዙሪያችን ያሉትን ሰዎች ወይም የህይወት መንገዳችንን ካቃናን፣ ካስተካከልን አይናችን የተመገበችውን በነፍሳችን አብሰል ስለል በተግባራችን እንደምንከውነው ልክ እንደዚሁ በአይናችን የገባው ቅዱስ ንጹህና ነፍሳችንን በአለማዊ በመንፈሳዊ መንገድ የሚያቀናና የሚያንጽ ከሆነ እንዲሁ በጆሯችን የምንሰማቸው ነገሮች ለበጎ የሚሆኑ እግዚአብሔርን ቃል በልባችን ፍቅር እንዲተክል የሚያደርግ ነገር ከሆነ ዙሪያችን ያሉ ሰዎች ወደ ቤተክርስቲያን እንድንሄድ መንፈሳዊ ህይወታችን እንዲበረታ፣ በዓለማዊ ህይወታችን ደግሞ የተሳካላቸው ሰዎች መካከል እንድንሆን የሚያግዙን ሰዎች ከሆኑ ለኃጢአትና ለምኞቱ እድል ፈንታ አንሰጠውም ማለት ነው። ኃጢአትና ምኞቱ በእኛ ላይ እንዳይሰራ ስልጣኑ በእኛ ላይ እንዳይሰራ ኃጢአትን እናስርበዋለን ማለት ነው። ስለዚህ ለእግዚአብሔር ያለንን ፍቅር በመጨመር በሁለተኛ ደረጃ ደግሞ የእግዚአብሔርን ቃል በማንበብ ሱታፊ አምላክ የሚገኝባቸውን መንፈሳዊ ምግባራትን በማድረግ በሶስተኛ ደረጃ ዙሪያችንን በሙሉ በማጠርና በበጎ መንገድ በማቃናት ይህንን ሁሉ ነገር ልናሸንፍ ልንገታ እንችላለን። በህይወታችን እግዚአብሔርን በማስደሰት ውስጥ ከሚገኝ ደስታ ጋር እንድንኖር እግዚአብሔር ይፈልጋል። እግዚአብሔር ራሱን በማስደሰት ውስጥ እኛን በማስጨነቅ ውስጥ የሚኖር አምላክ አይደለም። ወይም ደግሞ ዝሙትን አለማድረግ፣ መዳራትን አለማድረግ፣ ማመንዘርን አለማድረግ ሰዎችን የሚያስጨንቅ ስርዓት እግዚአብሔርን ደግሞ በዚህ የሚደሰት ሆኖ ሳይሆን፣ በዚህ መገደብ፣ በዚህ መወሰን ውስጥ ከነፍሳችን እየተቆረሰ የሚወጣው ማንነታችንን እንጠብቃለን፣ ተላልፈንም ደግሞ ለሴጣንና ለጭፍሮች ወደ ተዘጋጀው ሲኦል አንጣልም ማለት ነው። ልባችን ላይ ያለው ለእግዚአብሔር ያለንን ፍቅር በጨመርን ቁጥር እግዚአብሔር አንዳንድን ጉዳይ ለምን እንደከለከለን እንረዳለን። ስንቶቻችንን ሕይወታችንን በቅንነት መንገድ ስንይዝ ስንቶቻችንን ሕይወታችንን በቅድስና መንገድ ስንይዛቸው ከአንድ ሰው ጋር ተወስነን ስንኖር የህሊና ሰላም ያገኘ ነው። ለስራ እርጋታና ትኩረት ያገኝ ነው። መንፈሳዊ ሕይወታችን ላይ ስክነት ያገኘ ነው። ስንቶቻችንን ከቤተሰቦቻችን ጋር ስምምነት ያገኝነው ስንቶቻችንን ከሁለት ከሶስት ሰዎች ጋር የነበረንን ግንኙነት ስናቋርጥ ስንቶቻችንን የሰላምና የዕረፍት ህይወት መኖር የጀመርነው። በልባችን ከአንድ ሰው ጋር ብቻ ግንኙነት እንዲኖረን ለትዳር ስንጠባበቅ ስንቶቻችንን የሰላምና የዕረፍትን እንቅልፍ የምናገኘው። ስለዚህ በዚህ መንገድ እኛ በሕይወታችን የምናሳልፈውን ነገር ልናስተካክለው ልንጠብቀው እንችላለን ማለት ነው። ወጣቶች ነን። ወጣት እንደመሆናችን በውስጣችን የሚሰሙን ስሜቶች ማብቂያ ያላቸው መገዛት የሚችሉ እንደሆኑ አናስብም። ነገ የዓለም ሁሉ ፍጻሜ ይመስለናል። እነዚህ ጊዜዎች ሁሉ ያልፋሉ። ዛሬ የዘራነውን በጉልምስና እድሜያችን ላይ የምናጭድበት ጊዜ ይኖራል። በዚህ ጊዜ ለእግዚአብሔር ተገዝቶ መኖርን የሚመስል ነገር የለም። በእውነተኛ የእግዚአብሔር ፍቅር ተጠብቀን በቃሉ ሚዛንነት ሕይወታችንን ተገርታ ዙሪያችንን በቅዱስና ሕያው በሆነው በእግዚአብሔር መሪነት በተመረጡና ንጹሕ በሆኑ ሰዎች ከበን ሕይወታችንን ደግሞ ከክፉ ተጽዕኖ ጠብቀን እንድንኖር እግዚአብሔር ይርዳል። አምላካችን በሕይወታችን ላይ የሚከብደንንና የሚያስቸግረንን ነገር እንዲያነሳልን እንዲነቅልልን ደግሞ ብርታት እንዲሆነን መልካም ፍቅሩን በልባችን ላይ እንዲተክልልን በጎ ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ቆ